ልጅህን በሚሄድበት መንገድ ምራው በሸመገለ ጊዜ ከእርሱ ፈቀቅ አይልም። ምሳሌ ሀያ ሁለት ቁጥር ስድስት ይህ ሂድና የሠራውልህን መስክር ተብሎ በኢየሱስ ክርስቶስ የተሰጠኝን ትእዛዝ በመቀበል የቀረበ ታላቅ ግሩምና ሚስጥራዊ የሆነ የእግዚአብሔር ሥራ ታሪኬ ነው። አንድ ሰው መጥፎ ዕድልን እንደተወሰነ የእድል ስራ አድርጎ ሊወስድና በመሆኑም የሕይወታችንን ክንውኖች መለወጥ እንደማንችል አድርጎ ሊያስብ ይችላል። ለተወሰነ ደረጃ ያህል ይህ እውነት ነው። የእግዚአብሔር ልጅ ክርስቲያንን አስመልክቶ ግን ሕይወቱ በዕቅድ ያለች ናት። ምሳሌ አስራ ስድስት ቁጥር ዘጠኝ የዚያ ዕቅድ መሟላት ወይም አለመሟላት ግን በአንዳንድ ምክንያቶች ላይ የተወሰነ ይሆናል። ይኸውም የግለሰቡ ወደ እግዚአብሔር መቅረብ የግለሰቡ ስለ ህይወት ፍጻሜ ያለው አመለካከትና ግለሰቡ የሚኖርበት ህብረተሰባዊና መንፈሳዊ ሁኔታዎች ናቸው። የህይወት አቅጣጫ አንዳንድ ውጫዊ ከሆኑ ነገሮች ግጥሚያ ይደርስበታል። ውድቀቱ የሚሆነው ግን በአንድ ወይም በሌላ መንገድ ፈቃድህን ስትሰጥ ነው። ይኸውም ለመልካም ወይም ለመጥፎ፣ ለመውደድ ወይም ለመጥላት፣ ለማወቅ ወይም ላለማወቅ ነው። የመታዘዝ ፈቃደኝነት አዲስ ለተወለዱ ክርስቲያኖች ታላቅ ኃይል ሲሆን ያለመታዘዝ ደግሞ ኃጢአተኞችን የማጥፊያ ኃይል ነው አንድ ሕፃን ብቻውን ሲተው ከሁለት ኃያላት በአንድ ቁጥጥር ስር ይውላል ይኸውም በጥሩ ወይም በመጥፎ በትክክል ወይም በስህተት በእግዚአብሔር ወይም በዲያብሎስ ነው እያንዳንዱ ሰው ከእነዚህ ከሁለቱ የሕይወት ኃያላት ግጥሚያ ይኖርበታል ስለዚህም በየትኛው መኖር እንዳለበት መምረጥ የእርሱ ፋንታ ነው መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው በሸመገለ ጊዜ ከእርሱ ፈቀቅ አይልም ብሎ የሚናገረው ለዚህ እንደሆነ አምናለሁ። መቼም ለአንድ ሕፃን ልጅ ልብ እጅግ ውድና ቅርብ የሆነችው እናቱ እንደሆነች ሁላችንም እንስማማለን። እናትና አባት የሌላቸው ሕጻናት እናትና አባት ካላቸው ሕፃናት የበለጠ ለዲያብሎስ ውጊያ የተጋለጡና እድለ ቢሶች ናቸው። እናት የሰውነትና የነፍስ ጠባቂ ናት። ነገር ግን ሁለቱንም ላጣ ሀዘኑ ጥፍ ይሆናል። ውስብስብ በሆነ ሁኔታዎች ውስጥ ለገባ ደግሞ እጅግ የላቀ የሆነበት። ታሪኬ የጀመረው ከ22 ዓመት በፊት አነስተኛ ኢሞ በምትባል መንደር ውስጥ ነው። ቤተሰቦቼ ከሀብታም የሚመደቡ አልነበሩ። ነገር ግን አባቴ ከአያቴ አርባ ሁለት ሄክታር መሬት የወረሰ ሲሆን ይህም በረከት ዛሬ በቤተሰቡ ታሪክ ውስጥ የማያውቀውን መጥፎ ዕድልን አመጣ። አባቴ በቅርብና ሩቅ በሆኑ ዘመዶቹ በጣም ይቀናበት ነበር። ይህም ለምን እንደሆነ ባላውቅም ምናልባት ሰፊ በሆነው በወረሰው መሬቱ ምክንያት ሳይሆን እንዳልቀረ እገምታለሁ። እናትና አባቴ እንዲሁም ፍቅር ማርጋሬት አማኑኤል እና ቼነር ከተባሉት ከተባሉት ልጆቻቸው ጋር ደስተኛ ቤተሰብ ሆነን እንኖር ነበር። ወላጆቼ የሁለቱን ሴቶች ልጆች ከወለዱ በኋላ እኔ የተወለድኩት አስራ አራት አመት ቆይቶ ሲሆን በቤተሰቡ ውስጥ ብቸኛ የሆንኩ ወንድ ልጅ ነበርኩ። ከዲህም በኋላ ታናሽቴ ቼነር ነበረች። ይህም ለቤተሰቡ እውነተኛ ደስታን አመጣ። ነገር ግን ይህ ደስታን በጣም በምወዳት በምትሳሳልኝ በነበረችው እናቴ ሞት ምክንያት ረጅም አልሆነልንም። እናቴ ሞተች። በጠንቋይ ምክንያት እንደሆነ ተደርጎ ይነገራል። ከአራት አመት በኋላ አባቴ ሲሞት እንደገና ጂዶ ተብሎ በሚጠራ የጥንቆላ ስራ ላይ ሰይጣን ተናዶበት እንደገደለውም ተወራ። ከወላጆችም ሞት በኋላ ሁለት አመት በኋላ የመጀመሪያዋ ታላቅ የፍቅር የት እንደደረሰች በማይታወቅ ምስጢራዊ አጠፋፍ ስትጠፋ ከእርሷ ቀጥላ ያለችው ማርጋሬት ደግሞ አበደች። ይህ ሁኔታ ደስተኛ መሆን በሚገባው ቤተሰብ ላይ እንደ ሰንሰለት የተያዘ ሀዘንን አመጣ። ትምህርቴን ጨርሼ አይተም ሁለተኛ ደረጃ ትምህርት ቤት ውስጥ ገባሁ። ቀጥሎም እስከ ሶስት ክፍል ድረስ ከተማርኩ በኋላ ለትምህርት ቤት የምከፍለውንና ለሌሎች ጉዳይ የሚሆነኝን ገንዘብ በማጣቴ ትምህርቴን አቋረጥኩ። ብዙም ሳይቆይ አያቶቼ ሞቱ። የቀብሩ ስነ ስርዓት ከተፈጸመ በኋላ የማላቃቸው ዘመዶቼ ታናሽ እህቴን ቼኔርን ወሰዷት። እስከ ዛሬ ድረስ የት እንዳለችም አላውቅም። ከከፍተኛ የእንክብካቤ ጉድለት የተነሳ ወደ አባቴ ቤት ተመልሼ በአስራ ሦስት ዓመቴ ብቻዬን ለመኖር ተገደድኩኝ። በእኔ አስራ ሦስት ዓመት ልጅ እንዴት ብቻውን በአባቱ ጠላቶች ከዚያም ደግሞ በራሱ ጠላቶች መካከል ሆኖ ራሱን እየመገበል ይኖር ይችላል? በጣም ፈራሁ። እነዚህ ሁኔታዎች ዋጋ ያለው ኑሮ ከእንግዲህ ወዲህ ልኖር እንደማልችል አድርገው አሳዩኝ። አንድ ቀን በአንደኛ ደረጃ ትምህርት ቤቴ ሳለሁ ጓደኛ የነበረው ኬንዱ የሚባል ልጅ አገኘው። ኬንዱን በጣም ይወደ ነበር። የደረሰብኝም ሁኔታ ሁሉ ስለሰማ ወደ ቤተሰቦቹ ወሰደኝ። እነሱም ዝግጁ ሆነው ተቀበሉኝ። እንደ ሁለተኛ ልጃቸውም አደረጉኝ። ሕይወቴ እንደገና ወደ ትክክለኛ ሁኔታ መጣ። በጥንቃቄም ተያዙ። እንደገናም ደስተኛ መሆን ጀመርኩ። ያኔም እናቴ በሕይወት ሳለች ወደ እርሱ የጸለይችለት አምላክ አንድ ቦታ እንዳለና ስለዚህም ይህንን አዲስ ቤተሰብ እንደሰጠኛ ወኩ ብዬ በአእምሮዬ ወሰድኩ። ይህንን መልካምነት ለሁለት ዓመት ያህል ከተደሰትኩበት በኋላ እንደገና ገና ሰይጣን አፈረሰው። ጀንዱም ቤተሰቦቹ ወደ አሞኒያ በሚባል ስፍራ ሲጓዙ በመኪና ቀይ አፈር ከጫነ ቴፐር ጋር ተጋጭተው ወዲያውኑ ሞቱ። ይህንን ዜና ስሰማ ተዝለፍልፌ ወደኩ። አዘኔንም በይበልጥ እናንተ ልትገምቱልኝ ትችላላችሁ። ከቀብሩ ስነ ስርዓት በኋላ መጽናናት ቻልኩኝ። ለሚቀቅሉ ሰዎች እንጨትን በማቅረብና በመላላክ ካገለገልኩ በኋላ መጨረሻ ወደ አባቴ ቤት ተመልሼ ራሴን ለመመገብ የአሽከርነት ስራን መስራት ቀጠልኩኝ። አስቸጋሪ የሆኑ ስራዎችን በእርሻና በአታክልት ቦታዎች ቀኑም ሙሉ ተጉዤ ከትላልቅ ሰዎች ጋርም ደግሞ አሳማጥመድ ከምኖርበት አካባቢ አንድ ሰው በርሻው ላይ በቀን 50 ሳንቲም እየሰጠኝ እንድሰራ ቀጠረኝ። በእርሻው ቦታ ላይ ሆነን የሚከተሉትን ጥያቄዎች እንድመልስለት ኮስተር ብሎ አቀረበልኝ። መጀመሪያ አባቴን መሬት እንዳሳየው፣ ቀጥሎም ከዚያ መሬት ላይ ደግሞ እንድሰጠው፣ በሶስተኛም ደረጃ ቀኑ ሙሉ ከሰራሁለት በኋላ ደሞዜ በእርሱ ቤት እራት መብላት ብቻ እንደሚሆን ነገረኝ። በመጀመሪያ ደረጃ እንዴት የአስራ ሶስት ዓመት ልጅ አባቱን መሬት ያውቃል? በዚህ አይነት እድሜ ምንም ያህል ቅርበት ቢኖራቸው ለሌላው ሰው አሳልፎ ለመስጠት ምን መብት ነበረው? በመሆኑም የሰውየውን ጥያቄ ተቃወምኩኝ። እርሱም ተናደደ። ከዚያም በኋላ በዚያ ጫካ ውስጥ እንደሚገድለኝ ከልቡ ተናገረኝ። እኔም ፈራውና በመጮህ እርዳታን እየጠየቅኩኝ ሮጥኩኝ። እንደ አጋጣሚ ቦታው ጥቅጥቅ ካለ ጫካ ውስጥ ራቅ ብሎ ስለነበረ ማንም ሊረዳኝ አልመጣም። እርዳታ ግን ከእግዚአብሔር ዘንድ ሆነልኝ። በጩቤ ሊወጋኝ ሞከረ። ነገር ግን ወጣት ስለነበርኩ አምልጬ ስሮጥ አንድ ሜትር ከ82 ጥልቀት ካለው ጉድጓድ ውስጥ ወደቅኩኝ፣ በሳርም ተሸፈንኩኝ። ብዙ ፈለገኝ፣ ከዚያም ሊያገኘኝ ስላልቻለ ተስፋ ቆርጦ ሄደ። ቀጥሎ ከዚያ ውስጥ በትግል ከወጣሁ በኋላ በሌላ መንገድ ወደ ሰፈር ተመለሱ። ይህንንም ጉዳይ ለሰፈር ሽማግሌዎች አመለከቱ። ነገር ግን ሁልጊዜ እናትና አባት የሌላቸው ልጆች የሚገጥም የተለመደ ችግር በመሆኑ ምንም እርምጃ አልተወሰደልኝም ነበር። ይህ ሁኔታ እውነተኛ ጥላቻ በወጣቱ ልቤ ውስጥ ተፈጠረ። ማንም አልወደደኝም። ማንም ስለ እኔ ግድ እየሰጠው አልነበረም። ለምንስ ቤተሰቦቼ እንደሌሉ እያወቁ ሊገሉኝ ይፈልጋሉ የሚል ነገር በአእምሮ የተቀረጸብኝ፣ ሕይወቴ በችግር የተሞላች ሆነችብኝ። ከዚያ በኋላ በመንደራችን ወደሚገኝ ቤተክርስቲያን ተመልሼ የአሴምብሊክ ኦፍ ጎድ ቤተክርስቲያን ሙሉ አባል ሆንኩኝ። አሁንም የዛ ቤተክርስቲያን አባል ነኝ። ነገር ግን የቤተክርስቲያኑ አባላት በተለይም አንዳንዶቹ ስለ እኔ የሚያውቁ ሆነው ሊጠነቀቁልኝ አልወደዱም። እዚህ ላይ እንዲተኮርበት የምፈልገው ነገር የቤተ ክርስቲያኑ ሙሉ አባል የሆንኩት ኢየሱስ ክርስቶስን ሳላውቅ መሆኑ ነው። እንደገና መወለድ ማለት ምን ማለት እንደሆነም አላውቅም ነበር። ዛሬም በእንደዚህ አይነት ሁኔታ በቤተ ክርስቲያን ውስጥ ያላችሁ ሁሉ ሕይወታችሁን ለጌታ ለኢየሱስ ክርስቶስ እንድትሰጡት እመሰክርላችኋለሁ። ቃሉ እንዲህ ይላልና ነው እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። አንደኛ ጴጥሮስ ምዕራፍ አምስት ቁጥር ሰባት በዚህ ሁሉ ችግርና መከራ ውስጥ ያለው አሊስ ብቅ አለች። አሊስ በአንደኛ ደረጃ ትምህርት ቤት አብረን አንድ ወንበር ላይ ቁጭ ብለን የተማረንና በጣም የምንዋደድ ጓደኛሞች ስንሆን የአምስት ዓመት ዕድሜ ልዩነት የነበረንና የምትበልጠኝ ልጃገረድ ነበረች። በዚህ በህፃንነት ፍቅራችን ባደግን ጊዜ እንደምንጋባ ሁሉ ቃል ተግባብተን ነበር። በዚያን ጊዜ 11 ዓመት የነበረ ህፃን በአምስት ዓመት ከምትበልጠው ልጅ አገረድ ጋር ያው ምንም ትምህርት ሳይኖረው የሚበላው አንዳች ሳይኖረው ለጋብቻ ቃል ኪዳን ማድረጉ የሚያስደንቅ ነበር። ከዚያም በኋላ ናሊስ አኩሬ ወደሚባል ከተማ ለሁለተኛ ደረጃ ትምህርቷ ሄደች። እዛም እያለች ብዙ የፍቅር ደብዳቤዎችን ተለዋውጠን ነበር። ዳግመኛ ካሊስ ጋር ስንገናኝ እኔ 15፣ እሷ 20 ዓመት ሆነን ነበር። እሷ የሁለተኛ ደረጃ ትምህርቷን ጨርሳ ቤተሰቦቿ በሚኖሩበት ሌጎስ ከተማ በአንድ በታወቀ ባንክ ቤት ውስጥ ተቀጥራ ትሰራለች። አሊስ ከመጀመሪያ ጀምሮ ታውቀኝ ስለነበርና ነበርና ችግሬ የሚተረዳሽ ስለሆነ ይህንን በማስተካከክ ፍላጎቷን አሟላችብኝ። አብረን እንደምንኖር ከነገረችኝ በኋላ በሌኮስ የሚገኘውን የቤት አድራሻዋን እና ሀምሳ ብር ሰጠችኝ። ይህ በህይወቱ ሙሉ በቀኑ ከሁለት ብር በላይ አግኝቶ የማያውቅ የአስራ አምስት አመት ልጅ ታላቅ እድልና ደስታ እንዲሁም ከሰማይ የወረደ መና ያህል ሲሆን በአንጻሩም ሌጎስ ብዙ ገንዘብና ለህይወት አስፈላጊ የሆኑ መልካም ነገሮች በሙሉ የሚገኙባት እንደሆኑ አድርጌ ገመትኩኝ። ስለዚህ ወደ ሌጎስ ሄጄ የራሴን ገንዘብ ማግኘትና ሀብት ማከማቸት አለብኝ አልኩ። ወደ ሌጎስ መሄድ ብቸኛ የሆነ መሸሸጊያ መንገድ እንደሆነ አድርጌ ወሰንኩ። ከአባቴ ጠላቶች፣ ከእኔም ጠላቶች፣ ከረሃብና ከሌሎች ብዙ ችግሮች መሸሸጊያ እሱ ብቻ ነው አልኩ። መሸሽ መሸሽ፣ አዎ ከክፋት ሁሉ መሸሽ አጀማመር። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ምሳሌ 14 ቁጥር 12። ክፎች፣ ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና ውኆችም ጭቃና ጉድፍ ያወጣሉና ለክፎች ሰላም የላቸውም ይላል አምላኬ፣ ኢሳይያስ 57 ከቁጥር 20 እስከ 21። ታዲያ ሕይወትም ከኢየሱስ ክርስቶስ ውጭ ልክ በቃሉ እንደተጠቀሰው ነው። አሊሽ የሰጠችኝን ሀምሳ ብርና አድራሻ ይዤ ነጻነት ለማግኘት ከስር ለመፈታት ወደ ደስታና ወደ ሌሎችም እነዚህን ወደ መሳሰሉ ለመሸሽ ትንሿን መንደሬን ትቼ ወጣ። ነገር ግን ቆይቼ እንደምታዩት በወጣት አእምሮዬ ውስጥ ከታዘለው ነገር ሁሉ እጅግ የራቀ ሁኔታ ነገር ያጋጠመኝ ሌጎስ ደርስ ከአይኖቼ እጅግ በጣም ውብ ሆኖ ከሚታዩ የተነሳ የመንግስተ ሰማያትና በአጠቃላይ መንግስተ ሰማያትን ሊመስል ይችላል ከምለው ነገር ሁሉ ጋር አወዳደርኩት። በጣም ረጅምና የሚያማምሩ ሕንፃዎችን አየው። የሰው ሁሉ ፊት በደስታ የተሞላ እንደሆነ መሰለኝ። እያንዳንዱ ሰው ለራሱ ስራ የሚሯሯጥ እንደሆነና በዚህች ከተማ ያሉ ሰዎች እጅግ ስራ እንደሚበዛባቸውም ደግሞ አስተዋሉ። በጣም ከመደሰት የተነሳ አሁን ነጻ ነኝ ብዬ ለራሴ ተናገርኩ። በአኮንቲኖ መንገድ ቪክቶሪያ ደሴት ስደርስ አሊዝ ከቤተሰቦቿ ጋር ሆና ጥሩ አቀባበል አደረገችልኝ። ከአንድ ስፍራ እንደመጣታችን ሁሉ ቤተሰቦቿ በደንብ ያውቁኝ ነበር። ነገር ግን ከልጃቸው ጋር ያለኝን ግንኙነት ምንም የሚያውቁት አልነበረም። ከዚያ በኋላ አሊስ ወደፊት የምታገባው ሰው እኔን እንደሆነ ለቤተሰቦቿ አስተዋወቀችኝ። ቤተሰቦቿም በጣም ደነገጡ። ነገር ግን ከጥቂት ውይይት በኋላ እኔ ትምህርቴን እንድቀጥልና ከጨረስኩ በኋላ የምንጋባ ቢሆን ምንም እንዳይደለ ተስማሙ። ይሁን እንጂ አሊስ ይህን ነገር አጥብቃ ተቃወመች። እንዲያውም ወዲያው ከእርሷ ጋር ሄጄ የመኖሪያ ቤቷ አብሬያት እንድኖር ይህንንም እንዲፈቅዱ ጠየቀቻቸው። ቤተሰቦቿ ይህንን ሊቀበሉ አልቻሉ። እሷ ግን ግድ አለቻቸው። ከብዙ ክርክር በኋላ ሊገለጽ በማይችል ሁኔታ አሳመነቻቸው። እሺም አሏት። አብረንም ወደ ቤቷ ሄድን። በጣም ቆንጆ የሆነችው አሊስ በከተማዋ አንደኛ በነበረው ባንክ ቤት ውስጥ እንደምትሰራና እኔንም በጣም ሀብታም እንደምታደርገኝ ለሕይወትም አስፈላጊ የሆኑን ነገሮችን ሁሉ እንደምትሰጠኝ ነገረችኝ። አንድ ቀንም እንደዚህ አለችኝ። ብቻ ዝም ብለን ራስህን አረጋጋና ተደሰት ስትለኝ ስለ ሌጎስ መጀመሪያ ሳያት ያሰብኩት ትክክለኛ እንደሆነ አድርግ አድርጌ እርግጠኛ ሆንኩ። ከጥቂት ወራት በፊት በዚያ አነስተኛ ጎዳና መንደር በጥላቻ በረሃብና በስቃይ ተከብቤ የኖርኩበትን፣ አሁን በትልቅ ከተማ ውስጥ ሙሉ ዕቃ ባለው ቤት ውስጥ የፈለኩትን ልትሰጠኝ ቃል ከገባችልኝ ቆንጆ ሚስቴ ጋር አለሁ። ስጦታዎችን፣ ገንዘብን፣ ልብሶችን፣ ፍቅርን ሁሉ አዘነበችልኝ። በሕይወት ሙሉ አለም በእንደዚህ አይነት ጥሩ ጥሩ ነገሮች የተሞላች ናት ብዬ አስቤ አላውቅም ነበር። በእርግጥ ዲያብሎስ አታላይ ነው። ቃሉ እንደዚህ ይላል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ዮሐንስ 10 ቁጥር 10። አድማጮቼ ሆይ ዲያብሎስ ምንም ነጻ አስጦታ የለውም። ምንም ነገር ቢሰጣችሁ በለውጡ ነፍሳችሁን ለመውሰድ ሲል ብቻ ነው። ይህ የጤንነትና የደስታ ኑሮ ብዙም አልቆየም፣ ምክንያቱም ከሶስት ወር በኋላ እንግዳ ነገሮች መታየት ጀመሩ ሚስጢራዊ ልምምዶች አንድ ቀን ማታ ጨለማ በሆነ ሌሊት ከእንቅልፌ ስነቃ ባጠገቤ ቦ እየተባለ የሚጠራና ክብ ሆኖ በመቀመጥ አንገቱን ብቅ የሚያደርግ ትልቅ እባብ ተጋድሞ አየሁ ልጮህ ፈለግኩ ነገር ግን አልቻልኩ ሌላ ሌሊት ደግሞ ስነቃ የአሊስ ሰውነት በውስጡ አሳልፎ እንደሚያሳየ የእቃ መያዣ ቦርሳ ሆኖ አገኘዋለሁ። ሌላ ሌሊት ደግሞ ስነቃ አንዴ ትጠፋለች፣ አንዴ ብቅ ትላለች ትላለች። አንዳንድ ሌሊት ደግሞ ስነቃ እንግዳ የሆነ ድምጽ ወይም ዳንስ በሳሎን ቤት ውስጥ እሰማለሁ። ይህንን አስፈሪ ሁኔታ ልቋቋም ስላልቻልኩ ላናግራት ወሰንኩ። የመጀመሪያ መልሷ ቁጣና እንዲህ ያለ ከባድ ማስጠንቀቂያ ነበር፣ ይህን ጥያቄ ሁለተኛ ደግመህ እንዳትጠይቀኝ አለበለዚያ ካንተ ጋር ያለን ግንኙነት የተለየ ይሆናል አለችኝ። ከዚያም በኋላ ህይወቴ ባደጋ ውስጥ እንደሆነች አወቅ። ይህንን ሁሉ ለማየት ከመምጣት ይልቅ በትንሿ መንደሬ የሆኜ የነበርኩበትን የስቃይ ኑሮ መረጡ። እጅግ አድርጌ ፈራኋት። ከሁለት ቀናት በኋላ ፈገግታ እያሳየችኝ አቀፈችኝ፣ ስጦታዎችንም ሰጠችኝ። በጣም አድርጋ እንደምትወደኝና እንደምትጠነቀቅልኝም ነገረችኝ፣ አጽናናችኝ። ሁኔታዎችን ሁሉ በኋላ እንደምትገልጽልኝ ነገረችኝ። ወደ አንድ የመዝናኛ የምሽት ክበብ ወሰደችኝ። እዚያም ሀብታም ልታደርገኝ ቃል የገባችልኝን አስታወሰችኝ። ከዛም ቀጥሎ እንደዚህ አለችኝ፣ አንድ ቀን እኔ የማውቃቸውን ነገሮች ሁሉ ታውቃለህ አለችኝና ወደ ቤት ተመልሰን ሄድን። ህይወቴም እንደ በፊቱ በትክክለኛነቱ ቀጠለ። ነገር ግን በውስጤ በአደጋ ውስጥ እንዳለው ተረዳሁ። እንዴት ላመልጥ እችላለሁ? ላምልጥ ስብል፣ ወዴት እሄዳለሁ? እዚህ ላይ ሊተኮርበት የሚገባው ነገር የአሊስ ቤተሰቦች ወጣቷ ልጃቸው ኮስተር ብላ በጥንቆላና በርኩስ መንፈስ ስራ ውስጥ መዘፈቋን አለማወቃቸው ነው። እኔንም ሕይወቴን የምወዳት ከሆነ ይህንን እንዳነግረባቸው ከባድ ማስጠንቀቂያ አስጠንቅቃኛለች። አድማጮቼ ሆይ የሀያ ዓመት ዓመት ልጃገረድ እነዚህ ነገሮች ልታደርጋለች ብላችሁ ትገምታላችሁ? የውጪው ዓለም የሚያያት እንደ አንዲት ቆንጆና ጉዳት የማታደርስ በአንድ ትልቅ ባንክ ቤት ውስጥ የምትሰራ ልጃገረድ ሲሆን፣ እሷ ግን የዲያብሎስ መልእክተኛ ነበረች። ስለዚህ አድማጮቼ ዛሬም በዓለማችን ብዙ አሊሶች አሉ። አስፈሪው ግኝት አንድ ቀን እሷ ስራ ከሄደች በኋላ በቤት ውስጥ ያለውን ነገር ለማወቅ እየተዘዋወርኩ ማየት ፈለጉ። ወጣት እንደመሆኗ መጠን ቤቷ በደንብ የተያዘና ሁሉ ነገር የተሟላላት የሚያምር ነበር። አራት የማቀዝቀዣ ቤቶች ነበሯት። አንዱን ስከፍተው የሰው ጭንቅላቶች፣ የደረቀና ትኩስ የሆነ የሰው ስጋ አየሁ። በጣራው ውስጥ ደግሞ አጽሞች ነበሩ። በሌላ ወደ ጥግ በነበረው ክፍል ውስጥ የውሃ ማሰሮ በውስጡ ደም በመካከሉም ላይ ትንሽ ዛፍ ትንሽ ቅልና ቀይ ጨርቅ ጎኑ ሆኖ አየሁ። ከዚህ በላይ ልቀጥል አልቻልኩም። አሁን የሞተ ሰው እንደሆን ኩራሴን አወቁ። ወዴትም ወዴት እንደሄድ እንደማልችል ሁሉ ለሚመጣው ለማንኛውም ነገር ህይወቴን አስገዝቼ አፌንም ለጉሜ፣ ሞትም ቢሆን ወይም ህይወት መጠባበቅ ጀመርኩ። አሊስ ከመስሪያ ቤቷ ተመልሳ ስትመጣ በአስተያየቷ መስሪያ ቤት ሆና በቤት ያደረኩትን ሁሉ እንዳወቀችብኝ ይገባኝ። ከጥንቆላውና ከአስማተኛው ዓለም ጋር ተዋወቅኩኝ። በሚቀጥለው ቀን ወደ አንድ ስብሰባ አብረን እንድንሄድ ጠየቀችኝ። በጀማ አንዲ እስረኛ ያለሁና ሌላም አማራጭ ስለሌለኝ እሺ አልኳት። ከከተማው ወጣ ብሎ ወደሚገኝ ትልቅ ህንጻ ሄድን። ስንደርስም የሚገባው ጀርባ ዙሮ እንደሆነ ነገረችኝ። ምድር ቤት ውስጥ ወደሚገኝ ትልቅ አዳራሽ በኋላ የገባው ከኔም በኋላ እሷን በዚያው አኳኋን ገባች። አዳራሹ በጣም ሰፋ ያለና አምስት መቶ ያህል ወንዶችና ሴቶች ክብ ሰርተው የተቀመጡበት ነበር። ከነርሱም በላይ ጭንቅላቱ ብቻ የሚታይ ነገር ግን የተቀረ ሰውነቱ የሌለው ሰው እንደ መሪ ሆኖ ተቀምጧል። ከነዚህ ሰዎች አንዳንዶቹ ተማሪዎች፣ አንዳንዶቹ ዩኒቨርሲቲ ለመጨረስ ጥቂት የቀራቸው፣ አንዳንዶቹ ደግሞ የዩኒቨርሲቲ ምሩቃን፣ አንዳንዶቹ መምህራን እና የመሳሰሉት ናቸው። አሊስ በግድግዳ ያለውን ቁልፍ ስትጫነው ከወለሉ ውስጥ ወንበር ወጣና ተቀመጥኩበት። ለእርሷም እንዲሁ አድርጋ ሌላ ወንበር ወጥቶ ተቀመጠች። ከዚያም ለተሳታፊዎቹ አዲስ አባል መሆኔን አስተዋወቀችኝ። እነርሱም በጭብጨባ ተቀበሉኝ። ይህንንም በማድረጓ አሊስ እድገትን አገኘች። በስብሰባው ወቅት ምንም ሊገባኝ ያልቻለን ነገር ተወያይተው፣ በስተመጨረሻ ሌላ ጊዜ ብቻዬን እንድመጣ በመሪው ተጠይቄ ስብሰባው አበቃ። ይህ ነበር እንግዲህ ከአስማተኛው ዓለም ጋር የነበረኝ የመጀመሪያው ትውውቄ። በዚያኑ ሌሊት ልክ በስምንት ሰዓት አሊስ ከእንቅልፌ ቀስቅሳኝ አስደንጋጭ ነገሮችን አጫወተችኝ። እንደማንኛውም ተራ ሰው አይነት አይደለሁም። እኔ ግማሽ ሰው ግማሽ መንፈስ በይበልጥም ከመንፈሱ ነኝ። ከወደ ጥግ ባለው ክፍል የምታየው መናፍስት በቀኑ ሁሉ እንዲመሩኝ በጠዋት ድግምቴ የምጠቀምበት ነው። ስለ አጽሞቹ ሌላ ጊዜ እነግርሃለሁ። ይህንን ስትለይ ምንም ቃል አልተነፈስኩም። ስለ ዓለም ምስጢራት የሚያስረዱ መጽሐፎችን እንዳነባ መጣችልኝ። እኔም ሁሉም ነገር ለማወቅ ጉጉት በሆነው አእምሮዬ ለማንበብ ወሰንኩ። በአጭር ጊዜ ውስጥ በጣም ፍላጎት አደረብኝ። ታዲያ እሷም ይህንን ሁኔታዬን ወዲያው ስታይ እኔ ሳላውቀው ህንድ ወደሚገኘው የአስማተኞች ህብረት ስሜን ላከች። በፊት እንደተነገረኝ ወደዚያ ወደ ስብሰባው ስፍራ ብቻዬን ሄድኩኝ። ከዚያም ዘጠኝ አዳዲሶችና አንዳንድ መስካሪያኖችን አገኘው። እኛም ሁኔታውን ወይም ስራውን መጀመራችን ስለነበር ወደ አዳራሹ መሃል ተጠርተን የሚከተሉት ነገሮች ተፈጸሙብን። መስኮት ለማጣበቅ የምንጠቀምበት አይነት የመሰለ የተለያዩ ምግቦች ቅልቅል በሆነ ነገር ሰውነታችን ታሸ። ይህ ሙሉ አባል ለመሆን ብቁ ያደርጋችኋል ተባልን። ዘይት የመሰለ ነገር በጠርሙስ ሆኖ እንድንጠጣ ተሰጠን። ይህ መልእክተኛ ለመሆኑ ብቁ ያደርጋችኋል ተባለን። በመጨረሻም ባሩድ የመሰለ ነገር በራሳችን ላይ ታሸ። ይህ ምስጢራቸውን ለማጥናት ይጠቅማችኋል ተባለን። አሁንም ታዲያ ልክ እንደ በፊቱ እኔ ሳላውቀው ይህ ያጀማመር ስነ ሥርዓት በህንድ አገር ተመዝግቦ ኖሮ በማግስቱ ከእነርሱ ደብዳቤ ደረሰኝ። በደብዳቤው የታዘዝኩት የተላከልኝን ደብዳቤ በደሜ አቆሽሼ ወይም ደሜን ቀብቼ በፖስታ ቤት ሳይሆን እነርሱ በገለጹልኝ መንገድ እንድልክላቸው ነበር። እኔም ይህንኑ አደረግኩ። ከእንግዲህ አሁን ልክ ከዚህ ነጥብ በኋላ ወደኋላ መመለስ የለም። ወደ ኋላ መመለስ ሁልጊዜ ለእያንዳንዱ ግለሰብ እንደሚነገረው ሞትን የሚያስከትል ነው። እኔ ምንም ተስፋ የለኝም ብዬ ጨርሻለሁና ሌላ ማድረግ የምችለው ስላልነበረኝ እነርሱ ያሉትን ከአሊስ ጋር ቃል ኪዳን። አንድ ቀን ማለዳ ጠዋት ቤት ውስጥ የሚፈጸም ጠቃሚ ሥነሥርዓት እንዳለ ነገረችኝ። ከሌሊቱ ስምንት ሰዓት በመዳህ የምትሄድ አንዲት እጣን ልጅ በሕይወት እያለች አመጣቻት። እያዩሃትም አሊስ በጣቶቿ ደንቁራ የህፃኗን ልጅ አይኖች ስባ አወጣቻቸው። የሕፃኗ ልጅ ጩኸት ልቤን ሰነጠቅ። ከዚያም ቆራረጠቻትና ደሙንም ሥጋውንም በትሪ ላይ ዘርግፋ ብላ አለች። እኔም ተቃወሙ። እሷም ትኩር ብላ ስታይኒ ከዐይኖቿ የወጡትን በቃል መግለጽ አልችልም። ሌላ ነገር ከመከተሉ በፊት ስጋውን ብቻ መብላት ሳይሆን ደሙንም እልሰው ጀመር። በዚህ ጊዜ እንዲህ አለችኝ። በእኔና በአንተ መካከል ቃል ኪዳን ነው። ምን ሳደርግ እንዳየህ ወይንም በአጠቃላይ ስለኔ አንዳች ነገር በምድር ላይ ለሚገኝ ለማንም ሰው አትናገርም። ይህንን ባደረግህ ቀን ግን አንተን አንተነትህ ያልቅልሃል። ይህንን ስትለኝ በጣም ፈራው? ማለትም ይህንን ባደረግኩ ቀን ቀን እገደላለሁ። ይህ ሁኔታ ከተፈጠረ በኋላ በውስጤ እንግዳ ስሜት ይኖረኝ ጀመር። ራሴን መቆጣጠር እስኪያቅተኝ ድረስ ተለወጥኩኝ። ለእናቶች የማስጠንቀቂያ ቃል፣ የቤት ሠራተኞቻችሁን ታውቃለ